ብራይተንን ከገጠመባቸው ያለፉት ሰባት ጨዋታዎች በስድስቱ የተሸነፈው ማንቸስተር ዩናይትድ ኦልትራፎርድ ላይ ሶስት ጊዜ በመደዳው በብራይተን የተረታው ዩናይትድ መልስ ሰጥቷል። አራት ለሁለት በሆነ ውጤት ብራይተንን በማሸነፍ ያውም በሚያምርና ብልጫ በነበረው እንቅስቃሴ ዩናይትድ ሞመንተሙን ማስቀጠል ችሏል። የዩናይትድ ብዙ በጎ ነገሮች መታየት እየጀመሩ ይገኛሉ። ሦስት ጨዋታዎችን በተከታታይ ለማሸነፍ የማቲያስ ኩኛ ጎል ማስቆጠር መጀመር ማንቸስተር ዩናይትድ በደረጃ ሰንጠረዡ አራተኛ ላይ መቀመጡ፣ ከቼልሲና ከሊቨርፑል በነጥብ መብለጥ መቻሉ፣ ከግብዳ ወደ ግብ ክፍያ ባለቤትነት መሸጋገሩ እነዚህና ሌሎች በርካታ ምርጥ ነገሮች የዩናይትድ እየሆኑ ነው። ይህ ደግሞ የተቻለው ድልን በማድረግ ነው። የሚያምሩት የማንቸስተር ዩናይትድ ለውጦች ምንድናቸው የሚለውን ውጤቱ ባሻገር በዚህ ፕሮግራም ለማየት ጥረት እናደርጋለን። በእርግጥ ማንቸስተር ዩናይትድ በድጋሚ ማማር ጀምሯል። ማንቸስተር ዩናይትድ በድጋሚ በደጋፊዎቹ ላይ የመተማመንን ስሜት ፈጥሯል። የማንቸስተር ዩናይትድ ደጋፊዎች፣ ተጫዋቾቹ፣ አሰልጣኙ እጅግ የሚያምር ደስታ ገጻቸው ላይ ይታያል። ምክንያቱም ማንቸስተር ዩናይትድ የሚያውቅበትንና የሚያምርበትን ድል የማድረግ አቅሙን መልሶ አግኝቷል። ሰላም ጤና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 እንዲችል ማገዛችሁን ቀጥሉ። እስካሁን ላደገፋችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ ከልብ እናመሰግናለን። የሚያምሩት የዩናይትድ ለውጦችና ሊስተካከሉ የሚገባቸው ጥቂት ቀሪ ነገሮች ምንድናቸው የሚለውን እናነሳለን። ማንችስተር ዩናይትድ ባለፉት ሶስት ተከታታይ ጨዋታዎች ሰንደርላንድን፣ ሊቨርፑልን እና ደግሞ ትናንት ብራይተንን ሆቫል ቢየንን አሸንፏል። ከነዚህ ሶስት መደዳውን ካሸነፋቸው ጨዋታዎች መካከል ሁለቱ ባለፉት ተከታታይ አመታት ማንችስተር ዩናይትድ በጣም የሚቸገርባቸው ጨዋታዎች ነበሩ። ከሊቨርፑል ጋር በአንፊልድ እንደዚሁም ከብራይተንን ሆቫል ቢየን ጋር ደግሞ በሜዳው ከሜዳውም ውጪ ማንችስተር ዩናይትድ ይቸገራል፣ ያቅተዋል፣ በተደጋጋሚ ይሸነፋል። ለምሳሌ የማንችስተር ዩናይትድን እና የብራይተንን ያለፉትን ሶስት የኦልትራፎርድ ጨዋታዎችን ብናነሳ ከትላንትና ውጪ ወይም ከትላንትናው በፊት የነበሩትን የምናገኘው ሁለት ጊዜ ሶስት ለአንድ መሸነፉን አንድ ጊዜ ሁለት ለአንድ በሆነ ውጤት ተሸንፎ ኦልትራፎርድ ላይ በብራይተን ብልጫ ሲወሰድበት ነው። የትላንትናው ግን ይለያል። ብራይተን ማንችስተር ዩናይትድን ባለፉት ሰባት ጨዋታዎች ስድስት ጊዜ አሸንፎታል። ይሄ ለማንቸስተር ዩናይትድ የማይመስል ለማንቸስተር ዩናይትድ የማይገባ ግን የሆነ የማንቸስተር ዩናይትድ ደጋፊዎችን ልብ የሰበረና አንገት ያስዘቀዘቀ ውጤት ነው። አሁን ማንቸስተር ዩናይትድ ለእንደነዚህ ያሉ የከፉ ታሪኮቹ ነው በተግባር ሜዳ ላይ ከብልጫ ጋር ውጤትን እያስመዘገበ መልስ እየሰጠ የሚገኘው። አምፊልድ ላይም ተመሳሳይ ነው። እውነቱ ላለፉት አስር ዓመታት ማንቸስተር ዩናይትድን የሚያክል ትልቅ ክለብ ያውም ከሊቨርፑል ጋር ያለበትን ግንኙነት እያወቅን አስር ዓመት ቡኑ አንፊልድ ላይ የዘንድሮን አይነት የድል ውጤት ወስዶ አያውቅም። ማንቸስተር ዩናይትድ ባለፉት ሶስት ተከታታይ ጨዋታዎች እያሸነፈ ነው ስንል ሰንደርላንድን ያሸነፈበትን ብልጫ፣ ከሊቨርፑል ጋር የነበረውን ጨዋታ የተቆጣጠረበት መንገድና ጨዋታውን ማሸነፉን አርነ ስሎት ጭምር ይገባዋል ብለው እስኪመሰክሩ ድረስ የተሻለ የነበረው ማንቸስተር ዩናይትድ ትናንትናም ልዩ ነበር። በድል ውስጥ ብዙ የሚያስፈሩ በድል ውስጥ ብዙ የሚያሰጉ ጥሩ ሳይሆን ሳይሆን አሸነፈ የሚባልባቸው ብዙ ጉዳዮች የሉትም። ማንቸስተር ዩናይትድ ችሎ በልጦ እና የበላይነትን ወስዶ ነው ሙሉ ሶስት ነጥቦችን እየወሰደ ያለው። ስለዚህ የማንቸስተር ዩናይትድ እንደነዚህ ያሉ ሸጋ እንቅስቃሴዎችና ሶስት ነጥብ የሚያገኝባቸው የድል ውጤቶች ለመምጣታቸው መሰረታዊ የምንላቸው ምክንያቶች ምንድን ናቸው? የሚያምሩት የዩናይትድ ለውጦች ብለን የምናነሳው ይህንን ነው። ይህንን ሀሳብ ስናነሳ ወደ ኋላ ትንሽ እንሄዳለን። እንደገና ደግሞ የአሁኑን እውነትም ለመፈተሽ ጥረት እናደርጋለን። የመጀመሪያው ለእኔ የሚታየኝ በነገራችን ላይ እኛ ከምናነሳቸው በተጨማሪ እናንተ እነዚህ እነዚህ ነገሮችም ተለውጠዋል ልትሉ ትችላላችሁ። እንደዚሁም ደግሞ ጉድለቶች ብላችሁ የምታስቧቸውንም ነገሮች ልትነግሩን ትችላላችሁ። ግን ደግሞ ድሉ እንዴት አደረጋችሁ፣ የማንቸስተር ናይትድ እንቅስቃሴ ምን ስሜት ፈጠረባችሁ የሚለውንም በትነግሩን በጣም ደስ ብሎን የምናየው የምናነባው ይሆናል። የመጀመሪያው ግን የ የሚያምሩ የምንላቸው የማንችስተር ዩናይትድ ለውጦች ወይም ማማር የጀመሩት የዩናይትድ ነገሮች መካከል ለእኔ አንደኛ ደረጃ ላይ መቀመጥ አለበት ብዬ የማስበው ማንችስተር ዩናይትድ ተጫዋቾች ላይ የሚታየው ጨዋታውን የማሸነፍ ፍላጎት እና የድል ውጤት ለማስመዝገብ ዋጋ መክፈል መጀመራቸው፣ ከምንም በላይ ሊወደድ ከምንም በላይ ሊደነቅ የሚገባው አንዱ ነገር ይሄ ነው። ከተወሰነ ጊዜ በፊት ምን ነበር የሚለውን ነገር እናንሳ። ምን አይነት ሀሳቦች ይሰጡ ነበር? ማንቸስተር ዩናይትድ ጨዋታ ካደረገ በጨዋታውም ከተሸነፈ በኋላ ወይም ጨዋታ ሲያደርግና ሜዳ ላይ ተጫዋቾቹ የሚያሳዩትን እንቅስቃሴ ካየን በኋላ በአብዛኛው የምንሰጣቸው አስተያየቶች እንዴት ያሉ ነበሩ? የሚለውን ሳንረሳ እሱን መነሻ አድርገን የምንነጋገር ከሆነ ብዙ ጊዜ በጣም በተደጋገመ መጠን እነዚህ ልጆች የዩናይትድ ተጫዋቾች አይመስሉም፣ የማንቸስተር ዩናይትድን ማሊያ የመልበስ ክብር ሊሰጣቸው አይገባም። ምክንያቱም ማንቸስተር ዩናይትድን ለሚያክል ትልቅ ክለብ የሚጫወት አንድ ተጫዋች እንዲህ ባለ ፍላጎት ማጣት ሊታይ አይገባውም። እንዲህ ባለ ግዴለሽነት ሜዳ ውስጥ መቆየት የለበትም የሚል በጣም የተደጋገመ ሀሳብና አስተያየት ይሰጥ ነበረ። ይሄ ለምን ሆነ ብንል የማንችስተር ዩናይትድ ተጫዋቾች ሜዳ ላይ ከሚታይባቸው ቸልተኝነት ቸልተኝነታቸውን ተከትሎ የሚመጣ የውጤት ማጣት ምንም ሳይመስላቸው ሲቀር ስናይ ወደ መደበኛ ሕይወታቸው ለመመለስ ምንም ምንም አይነት ችግር አልነበረባቸውም ስለዚህ የዩናይትድ ተጫዋቾች አይመስሉም የሚለው ሀሳብ እንደነዚህ ያሉ የተጫዋቾቹን ልክ ያልሆነ ድርጊት ተከትሎ ይሰጥ የነበረ አስተያየት ነው። ሌላኛው የሚነገረው ነገር ምንድን ነበር ያልን እንደሆነ እየተቸገረ ላለ ማንችስተር ዩናይትድን ለሚያክል ቡድን ከሚጫወት ተጫዋች የማይጠበቅ ቁጭት አልባነት አለ። ሲቆጫቸው አናይም። ለምንድን ነው ማይቆጫቸው? ደጋፊው ላይ የሚታየው ስሜት፣ የማንችስተር ዩናይትድ የቀደመ ታሪክ፣ እንደነሱ ለማንችስተር ዩናይትድ የመጫወት እድል ያገኙ የቀድሞ ታላላቅ ተጫዋቾች በዚህ ማሊያ ምን ሰርተዋል የሚለው ነገር ለምንድን ነው ማይቆጫቸው እየተባለ በቀድሞ እግር ኳስ ተጫዋቾች በእግር ኳስ ተንታኞች፣ በደጋፊዎች ሐሳብ ሐሳብ ይሰጥ ነበረ። አሁን ግን ማንቸስተር ዩናይትድ የተለየ ነገር እያሳየ ነው። በተሸነፈባቸው ጨዋታዎች ከሽንፈት በኋላ የሚታይባቸው ስሜት ቁጭት አለው። ስሜቱ የደጋፊ አይነት እየሆነ ነው። ደጋፊ እንደሚንገበገበው ደጋፊ ቅር እንደሚለው ሁሉ ተጫዋቾቹም በዛው አይነት ስሜት ውስጥ ናቸው የሚገኙት ግን ከሽንፈት በኋላ ምናምን የሚለውን ነገር እንኳን እንተወው ብንል፣ ሽንፈት እንዳይመጣ ሜዳ ላይ የማንቸስተር ዩናይትድ ተጫዋቾች ምን ሲያደርጉ አየን? ምን የተለየ ነገር አስተዋልንባቸው ብንባል፣ ለምሳሌ ያለፉትን ሁለት ጨዋታዎች ብንወስድ፣ ከሊቨርፑል ጋር የሊቨርፑልን ጨዋታ ለማሸነፍ የማንቸስተር ዩናይትድ ተጫዋቾች ሜዳ ላይ ማድረግ የሚገባቸውን ነገር በሙሉ የሚያደርጉ ሆነው አየናቸው። ዋጋ የሚከፍሉ ለእያንዳንዷ ኳስ የሚታገሉ ያንን ኳስ ለማሸነፍና ስህተት ላለመስራት ስህተቶቻቸውንም እንኳን በፍጥነት ና በቁጭት ለማረም ሙሉ 100% አቅማቸውን የሚሰጡ ሆነው እያየናቸው መጣን። ትናንትም ይኸው የተለየ የሚባለው የማንቸስተር ዩናይትድ ተጫዋቾች ጨዋታውን የማሸነፍ ፍላጎት ብራይተን ላይ በደንብ በደንብ ነው የታየው። በተለይ በመጀመሪያው አርባ አምስት የማንቸስተር ዩናይትድ ተጫዋቾች ላይ የሚታየው አጠቃላይ ጨዋታውን የማሸነፍ ስሜት ፍላጎት የእውነት ለመናገር በጣም እጅግ እጅግ በጣም የሚደንቅ ነበር እና እያንዳንዱ የማንቸስተር ዩናይትድ ተጫዋች ዘ ወይ ሀው ዌር ፋይት ፎ ዘ ቦል ለእያንዳንዷ ኳስ ያደርጉ የነበረው ትግል እያንዳንዷን ኳስ የራሳቸው ለማድረግ ይከፍሉ የነበረው ዋጋ ተደንቆ መነገር ያለበት ነው። ይሄ ከተወሰኑ ጊዜያቶች በፊት ያልነበረ አሁን መኖር የጀመረ በአንድ በትናንትና ጨዋታ ላይ ብቻ ሳይሆን በሊቨርፑልም ጨዋታ፣ በሰንደርላንድም ጨዋታ፣ ትናንትም በብራይተን ላይ ያየነው ነበር። በተለይ ብሪያን ምቤሞ ከሱ ደግሞ በጣም በተለይ እንዲህ ያለ ለእያንዳንዷ ኳስ የመታገል ስሜትን ማቲያስ ኩኛ ላይ በምናየው መጠን በከዚህ ቀደሞቹ የዩናይትድ ተጫዋቾች ላይ አይተን እናውቃለን ወይ? ስላላየን ነው ለማንቸስተር ዩናይትድ ለውጥ እየመጣ ነው ብለን ስንናገረ ነበርና በማንቸስተር ዩናይትድ የሚያምሩ ለውጦች መካከል ቀዳሚ የምናደርገው ስህተቶችን ሊሰሩ ይችላሉ የማንቸስተር ዩናይትድ ተጫዋቾች። ነገር ግን ስህተቶቻቸውን ለማረም የሚሄዱበት ርቀት ደጋፊዎች እንደገና በተጫዋቾቻቸው እንዲመኩ በቡድናቸው ተስፋ እንዲያደርጉ ማንቸስተር ዩናይትድም እንዲያሸንፍ የሚረዳ እውነት ፈጥሯል፣ ነው ይሄ አንድ ትልቅ ነገር ነው። ሁለተኛው ማንችስተር ዩናይትድ ቤት እያየን ያለ ነው የሚያምረው ለውጥ፣ የዩናይትድ ተጫዋቾች ኳስ እንደ በፊቱ አይበላሽባቸውም። ይህንን ምን ያህሎቻችሁ እንዳስተዋላችሁት አላውቅም፣ ግን የማንችስተር ዩናይትድ ተጫዋቾች በተደጋጋሚ ካስተዋልናቸው የዩናይትድ መሻሻሎች አንዱ ኳስ አለመበላሸቱ ነው። ኳሱን ይዘው መቆየት ይችላሉ። ዘ ካምፓሲቲ ለአንዱ ለሌላው፣ ሌላው የትኛውን ቦታ ላይ በኮንፊደንስ ኳሶችን ይቀባበሏቸዋል። ኳሶቹን ተቀባብለው ማድረግ የሚፈልጉትን ነገር ያደርጋሉ። ከዚህ በፊትስ ስንል ማንችስተር ዩናይትድ በቢውልዳፕ ፕሌ ሊጫወት ብሎ በሚያስብበት ሰዓት ላይ ግብ ጠባቂው አንድሬ ኦናና አጠገቡ ላሉት ከሶስቱ ሴንተር ባኮች መካከል ለአንዳቸው ኳስ ሲሰጥ እነሱ ለሱ እሱ ለአንዳቸው ምናምን በሚቀባበሉበት ጊዜ እንግዲህ በቢውልዳፕ ኳሱን መስርተው ሊወጡ ነው ከራሳቸው የግብ ክልል ይሄ ማለት ስፔስ ለመፍጠር ታስቦ የሚደረግ ነገር ነው። እንዲህ ያለው የዩናይትድ ተጫዋቾች ተግባር በቢውልዳፕ ፕሌ ለመጫወት የሚያደርጉት እርስ በርስ በራሳቸው የግብ ክልል አካባቢ ቢ የሚቀባበሉት ነገር በስጋት የተሞላኮ ነበረ ፍርሃት ይፈጥር ነበር ለምንድን ነው የምንፈራ የነበረው ለምንድን ነው የምንሰጋ የነበረው ያላችሁ እንደሆነ ያለምንም ጥርጥር የማንችስተር ዩናይትድ ተጫዋቾች ግብ ጠባቂውም በተደጋጋሚ ይሳሳቱ ስለነበረ ነው ያስፈራል ማንችስተር ዩናይትድ ይህን ነገር ቢተው ብለን እንድንመኝ የሚያስገድድ አይነት መሳሳትን ይሳሳቱ ነበር አሁን እስ ነው እንግዲህ አሁን ስንል አሁን በፍጹም የራስ መተማመን እና በልክነት በራሳቸው የግብ ክልል አካባቢ ኳሱን ሲቀባበሉ አያሰጉም። ኮንፊደንሳቸው ይገባል። የሚያደርጉትን ያውቃሉ። የሚያደርጉት ደግሞ በትክክል እየተፈጸመ ያለ ነው። ስለዚህ ይህንን በተደጋጋሚ እስካደረጉት ድረስ፣ ምንም ክፍተት እስካልተፈጠረ ድረስ የሚያሰጋ የሚያስፈራ ምንም አይነት ነገር የለም። እንደውም ኮንፊደንሳቸው በጣም እጅግ በጣም ደስ ይላል። ይሄ በራሳቸው የግብ ክልል አካባቢ የሚያደርጉት ኳስን የመቀባበል ጥረት ብቻ አይደለም። ማንችስተር ዩናይትድ ከራሳቸው የግብ ክልል ውጭም ፓሲንግ ፉትቦልን የመጫወት አቅማቸው ደስ ይላል የእውነት ለመናገር እንደውም በሆነ አንድ ጨዋታ ላይ እኮ ማንቸስተር ዩናይትድ ያገባው አንድ ጎል በዘንድሮ የውድድር ዓመት ከብዙ ኳሶች መቀባበል በኋላ ጎል ያገባው ማንቸስተር ዩናይትድ ነው። ኳስ ብሏል፣ ወደ 18 19 አካባቢ ኳሶችን ከተቀባበሉ በኋላ እሱን ወደ ጎልነት ቀይሯል። ሁለት ጊዜ ነው ዘንድሮ ይሄ የሆነው፣ አንዱ ይህንን ማድረግ የቻለው ማንቸስተር ዩናይትድ ነው። ስለዚህ የማንቸስተር ዩናይትድ ተጫዋቾች ከዚህ በፊት እንደለመድ ነው እና ስጋት ላይ ይጥለን እንደነበረው ኳስ ሲቀባበሉ ላሽባቸውም በራሳቸው የግብ ክልል የሚሆን በሌላው የመጫወቻ ሜዳም ላይ ቢሆን ነው። ይሄ ትልቅ ለውጥ ነው፣ ትልቅ ለውጥ ነው። ማንቸስተር ዩናይትድ ቤት ያየ ነው። ሶስተኛው መነሳት ያለበት የሚመስለኝ የማንቸስተር ዩናይትድ የማጥቃት አቅም በእኔ እምነት ጨምሯል፣ በደንብ በደንብ ጨምሯል። ኤፊሽንሲው እያደገ እያደገ መጥቷል። ትናንትና ማንቸስተር ዩናይትድ አራት ጎል አገባ። ዩናይትድ ካገባቸው አራት ጎሎች ውስጥ ሁለቱም ብራያን ኤምቤሞ አገባ። አዲስ ተጫዋች ነው። ማንቸስተር ዩናይትድ ነው የተቀላቀለው ዘንድሮ ነው። ቤንጃሚን ሸሽኮ አንድ አሲስት አደረገ። አዲስ ተጫዋች ነው። ዘንድሮ ነው የገባው። ማቲያስ ኩኛ ለመጀመሪያ ጊዜ ጎል አገባ። ከነዚህ ልጆች በአንድ አሲስትና ሶስት ጎል ማግኘት ጀምሯል። ለዚህ ነው ማንቸስተር ዩናይትድ ክረምት ላይ አጥቂው ላይ ትኩረት አድርጎ ኢንቨስት ማድረጉ አሁን ፍሬ እየሰጠው ነው፣ ዋጋ እያስገኘለት ነው የሚል አስተያየት እንድንሰጥ የሚያስገድደን ግን የማንቸስተር ዩናይትድ የማጥቃት አቅም ጨምሯል ብለን እንድንናገር የሚያደርገን ባለፈው የውድድር ዓመት የዩናይትድ ዋነኛ ድክመት ከነበሩት መካከል ጎል ማስቆጠር መቸገራቸው ነበረ። እውነት እንነጋገር ከተባለ የማንቸስተር ዩናይትድ ፊት መስመር ላይ ይጫወቱ የነበሩ ተጫዋቾች ራስመስ ሆይሉን በሙሉ የውድድር ዓመቱ አራት ጎል ነው ለማንቸስተር ዩናይትድ ያገባው። ጆሹዋ ዚርኪዚ ሁለት ጎል ወይ ሶስት ጎል አካባቢ ነው ያገባው። ከነዚህ ሁለት መቶ ምናምን ሚሊዮን ፓውንድ ከወጣባቸው ተጫዋቾች ዩናይትድ ስድስት ወይ ሰባት ጎል ብቻ ነበር ያገኘው። ኦልሬዲ አሁን አልሞላም እንዴ? ከነ ማቲያስ ኩኛ ከነ ቤንጃሚን ሸሽኮና ከነ ብሪያን ቤሞ የተገኘው የጎል ብዛት እዛ ደረጃ ላይ ደርሷል ከአምናው ከፊት መስመር ተጫዋቾቹ ወይም ፊት መስመር እንቅስቃሴ ላይ ከሚያሰልፋቸው ተጫዋቾች ከአምናው ይልቅ የተሻለ ነገር እያገኘ መቷል። ማንቸስተር ዩናይትድ መሻሻል ማለት ይሄ ነው። ከነበረበት ይልቅ አሁን ያለው የሚሻል ሲሆን፣ ሁለተኛው የግብድል የመፍጠር የተጋነነ ችግር ነው የማንቸስተር ዩናይትድ ኖሮበት የሚያውቅ አይመስለኝም። የግብድሉ ይፈጠራል። ነገር ግን እነዚህ የሚፈጠሩት የግብድሎችን ወደ ጎልነት መቀየር ላይ ማንቸስተር ዩናይትድ ቤት በጣም በጣም ከፍተኛ ችግር አለ። ለዚህ ነው ማንቸስተር ዩናይትድ ክረምት ላይ ዝውውር ሲያደርግ ፊት መስመሩ ላይ የተለየ ትኩረት ያደረገ ከ200 ሚሊዮን ፓውንድ በላይ ሲያወጣ አብዛኛው ወጪ የወጣው ለሶስቱ ተጫዋቾች ነው፣ ለብራያን ምቤሞ፣ ለማቻስኩኛ እና ለቤንጃሚን ሼሽኮ ነው። ግብ ጠባቂ ሴኔ ላሚንስ 18.2 ሚሊዮን ፓውንድ ብቻ ነው የወጣበት። ስለዚህ ይሄ የማንቸስተር ዩናይትድ የፊት መስመር በዚህ መንገድ መጠናከሩ ዋጋ እያስከፈለ ነው የሚገኘው። ዋጋ እያስገኘለት ነው የሚገኘው ነው። ስለዚህ አሁን ያለውን ነገር ስንወስድ ማንቸስተር ዩናይትድ በፕሪሚየር ሊጉ በዘንድሮ የውድድር አመት ተጋጣሚዎቹ ላይ በሚያደርገው የግብ ሙከራ በፕሪሚየር ሊጉ ካሉት ክለቦች በሙሉ አንደኛ ነው። ብዙ የግብ ሙከራን ያደርጋል ማንቸስተር ዩናይትድ። ኤክስጂው የዩናይትድ በጣም ጥሩ ነው። የተወሰኑ ጨዋታዎች ላይ መቸገር ቢኖርም አሁን በደንብ መልክ እየያዘ የመጣ የፊት መስመር አለው። ቤንጃሚን ሼሽኮ፣ ብሪያን ኤምቤሞ፣ ማቲየስ ኩኛ ሜሰን ማውንት በሚገባበት ጊዜ እንደዚሁም ደግሞ አማድ ዲያሎ ሜዳ ላይ በሚቆይበት ጊዜ የማንቸስተር ዩናይትድን የፊት መስመር ካለፉት ጊዜያቶች በሙሉ የተሻለ እንዲሆን አድርገውታል። ስለዚህ ነው ማንቸስተር ዩናይትድ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ፖዘቲቭ ጎል ዲፍረንስ የኖረው። ይሄ የሚያምር የማንችስተር ዩናይትድ ለውጥ ነው። ፊት መስመሩ አስፈላጊ ሲሆን ሪስፖንድ ያደርጋል፣ ምንም ምንም ምንም ጥያቄ የለውም። ይሄን በተደጋጋሚ አይተናል። ሌላው የማንችስተር ዩናይትድ የመከላከል አቅም ነው። እኔ ከሊቨርፑል ጋርም በተደረገው ጨዋታ ላይ አስተውላችሁታል ብዬ አስባለሁ። እነ ሃሪ ማጓየርን በጣም ያደነቅንበት የሚገርም እንቅስቃሴን በመከላከል ያደረጉበት እንደገና ጎል በማስቆጠርም ማንችስተር ዩናይትድ ሙሉ ሶስት ነጥብ ይዞ እንዲወጣ የረዱበት ነው ሪ ማጓየር ሃሪ ማጓየር ብቻ ሳይሆን በወቅቱ አብረውት የተሰለፉት ሶስቱ ተከላካዮች ማለት ነው። ሉክሻው እውነት ለመናገር፣ ከረጅም ጊዜ አሰልቺ በተደጋጋሚ መጎዳት በኋላ አሁን በዩናይትድ ማሊያ አሪፍና ቋሚ ምርጥ እንቅስቃሴን ያለመዋዣ ከሚሰጡ ተጫዋቾች መካከል አንደኛው እሱ ነው። እውነት ለመናገር ልኩሻው በጣም ቆንጆ የሆነ አገልግሎት እየሰጠን ያለው ሀሪ ማጓር፣ ማታያስ ደልጅ በጣም ጥሩ የሚባል ነገር ነው ያደረጉ። ትናንትና ተቀይሮ ከገባ በኋላ ኢቭን ሄቨን ያደርግ የነበረው ነገር በጣም ቆንጆ ነው። ስለዚህ ማንቸስተር ዩናይትድ የመከላከል ስራውን አሁን አሁን በሶስቱ ሴንተር ባኮች እየታገዘ በደንብ በደንብ እየሰራ ነው የሚገኙ። ስለዚህ በባክስሪ መጫወት እንዲህ ያለ ጠንካራ የመከላከልን አቅም ተጋላጭነትን መቀነስ አደጋዎችን ማስቀረት እስካስቻለ ድረስ አሁን ስኖሞረን ሹ ለምን ይሹ ይሆናል በባክስሪ ለምን ይጫወታል የሚባለውን ጥያቄ የምናነሳበት ምክንያት የለም። ያ ጥያቄ ይነሳ የነበረው በባክስሪ ነው እየተጫወታችሁ ያላችሁት አንተ ከመጣህበት ጊዜ አንስቶ ነገር ግን ይሄ ሲስተም እየሰራላችሁ ውጤት እያመጣላ ያላቸው አይደለም። ስለዚህ ሌሎች አማራጭ ሲስተሞችን ማየት አይሻልም ወይ ተብሎ የሚጠየቀው የሚከተለው ሲስተም ውጤታማ መሆን እስካልቻለ ድረስ ነው። በዚህ ሲስተም ተጠቅሞ ውጤታማ መሆን ከጀመረ ግን አፕላውድ ይደረጋል፣ ይደነቃል እንጂ ለምን አረከው ተብሎ አይጠየቅም። ትናንትናም እውነት ለመናገር የማንቸስተር ዩናይትድ ተከላካዮች ይሰሩ የነበረው ስራ፣ ይነጥቁ የነበረበት ኳስ፣ በኮንፊደንስ የሚሰሩት የመከላከል ስራ የእውነት ለመናገር ሌላኛው የማንቸስተር ዩናይትድ የማማር ምልክት ነው። ኦፍኮርስ ተጫዋቾች ከተቀየሩ በኋላ ክፍተቶች ታይተዋል። እነዛ ክፍተቶች ኤኒ ቡድን ላይ ሊያጋጥሙ ይችላሉ። ነገር ግን ሌሎች ቡድኖች ላይ ስለሚያጋጥሙ መታረም የለባቸውም አንልም። የቀሩ የሚስተካከሉ ነገሮች የሚለው ላይ ለማንሳት ጥረት እናደርጋለን። ከዛ በላይ ግን ማንቸስተር ዩናይትድ ሊቨርፑልን አንድ ለዜሮ በሆነ ውጤት መራ። ማንቸስተር ዩናይትድ ከጋክፖ ባገባው ጎል አንድ እኩል ሲሆን የፍርሃት ስሜት ተፈጥሮ ነበር ይሄ ሁላችሁም የዩናይትድ ደጋፊዎች ላይ የነበረ ስሜት ይመስለኛል ግን ማንቸስተር ዩናይትድ ሪስፖንድ አደረገ ምን በማድረግ ጎል በማግባት ሃሪ ማጓየር ከብሩኖ ፈርናንዴዝ የተሻገረውን ኳስ በግንባር ገጭቶ ጎል አገባ ማንቸስተር ዩናይትድ ከመረበሽ ከመደናገጥ እና ሌሎች ተጨማሪ ጎሎችን ከማስተናገድ ይልቅ ጎል አስቆጠረና የሊቨርፑልን ተጫዋቾች እንዲረጋጉ አስገደዳቸው አንፊልድን ወደ ጸጥታ ቀየረው ትላንትና ማንቸስተር ዩናይትድ መራ በእኔ እምነት የመጀመሪያ 45 ላይ አራት ለዜሮ አካባቢ መሆን ይችል የነበረ ጨዋታ ነው የነበረው ዶሚኔሽን በጣም ከፍ ያለ ስለነበረ ነገር ግን ማንቸስተር ዩናይትድ ሁለት ጎሎችን አስቆጠረ እነዚህ ሁለት ጎሎች ሊቆጠሩ የቻሉትና ራሱ ላይ ጫናን ኢንቫይት ያደረገው ማንቸስተር ዩናይትድ ነው ለዚህ ደግሞ በእኔ እምነት መጠየቅ ያለበት ሩበን አሞሪም ነው ቅያሬዎቹ ልክ ናቸው ወይ አንድ ጊዜ ሉክሻውንም ካዚሜሮንም አማዲያሎንም ማስወጣትና እንደነ የኡሩጓይነ ተጫዋቾችን አስገብቶ መከራን ወደ ራስ ማምጣት ትክክልና ተገቢ ነው ወይ? ለምንድ ነው እነዚህ ተጫዋቾች የሚቀየሩት? ማንችስተር ዩናይትድ እኮ አሁን በሳምንት አንድ ጊዜ ጨዋታ የሚጫወት ቡድን ነው። ይደክማቸዋል። የማረፊያ ጊዜ የለም። የጨዋታ መደራረብ ምናምን የምንልበት ምንም አይነት ምክንያትና ሰበብ የለም። ተጫዋቾቹ በሳምንት አንድ ጊዜ ሙሉ ዘጠና ደቂቃ በደንብ ሰርቭ ማድረግ ወደሚችሉበት ሌቭል ላይ መምጣት ይጠበቅባቸዋል። ይሄንን ከማድረግ ይልቅ ተጫዋቾቹን ቀይሮ ያስወጣ ራስ ላይ ጫናን ማበረታት ትክክል ነው ብዬ አላምንም። ነገር ግን ትናንትናም ዘጠና ሁለተኛው ደቂቃ ላይ ብራይተን ጎል ካስቆጠረ በኋላ አስተውላችሁት ከሆነ ማንቸስተር ዩናይትድ ሪስፖንድ የሚያደርግ አይመስልም ነበር። ኦልድ ትራፎርድ ላይ የነበሩ የማንቸስተር ዩናይትድ ደጋፊዎች ስጋት ፊታቸው ላይ ይታይ ነበረ። ግን ብሪያን ምቤሞ ጎል አገባ። አራት ለሁለት በሆነ ውጤት ጨዋታው አለቀ። ሊቨርፑል ላይ ጎል ከገባባቸው በኋላ ሪስፖንድ አደረጉ። ትናንትና ሶስት ለሁለት ከሆኑ በኋላ ጎል ጨመሩ፣ ሪስፖንድ አደረጉ ማለት ነው። ይሄ በማንቸስተር ዩናይትድ ቤት ውስጥ ይለ ይበልህ የሚያሰኝ ያዝልቀው የሚያሰኝ ሌላው የሚያምር ለውጥ ነው። ጎል ማንም ሊያስተናግድ ይችላል። ትልቅነት የሚለካው ጎል ከገባብህ በኋላ ምን ማድረግ ቻልክ በሚለው ነው። እነዚህና ሌሎች ሊጠቃቀሱ የሚችሉ የማንቸስተር ዩናይትድ የማማር ምክንያቶች ናቸው የምንለው የማንችስተር ዩናይትድ አሪፍነት እየተመለሰ ነው ብለን ለመናገር የሚያበቁን ምክንያቶች እንዳሉ ሆነው በማንችስተር ዩናይትድ ቤት በጣም የተለወጠ ብዙ ነገር ቢኖርም ግን ቀሪ ክፍተቶች ያሉበት ቡድን መሆኑ ግን መነገር ደግሞ አለበት። አንደኛው የማንችስተር ዩናይትድ መሀል ክፍል ለዘጠና ደቂቃ አሪፍ ሆኖ ለምንድን ነው መቀጠል የሚቸገረው? ለምንድን ነው ካዚሜሮ ጨዋታዎችን እንዲጨርስ የማይደረገው? ካዚሜሮ ሲኖር ማንችስተር ዩናይትድ የእውነት ለመናገር ልጁ ኤጅድ ቢሆንም ባለፈው የውድድር ዓመት በክፍተት የምናነሳው ተጫዋች ቢሆንም ለእኔ ዘንድሮ ማንችስተር ዩናይትድ ከካዚሜሮ ጋራ ሲሆን አም ሞር ኮምፎርታብል የበለጠ ምቾት የሚሰጥ ተጫዋች ነው። ይሄ የእኔ አመለካከት ነው። የእናንተ ልዩነት ያለው ሀሳብ ካለ ለመስማት ዝግጁ ነኝ። ብሩኖ ፈርናንዴዝ ዘጠና ደቂቃ ሙሉ አገልግሎት መስጠት ለምን ነው የሚቸገረው ቅድም ያልነው ነጥብ እዚህ ላይ መነሳት አለበት ዋንስ ነ ዊክ ነው ማን ዩናይትድ እየተጫወተ ያለው ይሄ ዘጠና ደቂቃ በዛው ማማር በዛው ጥንካሬ በዛው ካሬጅ ልናያቸው አይገባም ወይ ስለዚህ መሀል ክፍሉ ለዘጠና ደቂቃ አሪፍ መሆን ስለሚቸገር ካዜሚሮን ያስወጣል ኮቢ ሜይኑን ያስገባል ወይም የሆነን ተጫዋች ያስገባል ኡጋርቴ ይገባል እንዲህ እንዲህ ያሉት ነገሮች በነበረው የበላይነት ማንቸስተር ዩናይትድ እንዳይቀጥል እና የተወሰኑ ደቂቃዎችን ቢሆን የስጋት ስሜት ውስጥ እንድንወድቅ ያደርጋል ብለው አስተያየት የሚሰጡ ሰዎች አሉ። ከዛ በተጨማሪ ግን አሁን ማንቸስተር ዩናይትድ ሶስት ጊዜ በመደዳው አሸንፏል። ከዚህ በፊት ይሰነዘሩ የነበሩትን ትችቶች አሁን መሰንዘር የማይቻልበት ደረጃ ላይ ተደርሷል። ምክንያቱም ፕራክቲካሊ ዩናይትድ ተለውጧል። ዩናይትድ መልሶ አሪፍ ሆኗል። ከዚህ በኋላ የማንቸስተር ዩናይትድ ተጫዋቾች፣ የማንቸስተር ዩናይትድ ደጋፊዎች የራስ መተማመን ስሜታቸውን ሙሉ በሙሉ መመለስ ይጠበቅባቸዋል። ኮንፊደንስ ዋይዝ የተወሰኑ የሚቀሩ ነገሮች ያሉ ይመስለኛል ገና የሆነ ነገር ሲሆን ድንግጥ የማለት እርብሽ የማለት ነገሮች ሊበላሹ እንደሆነ የመስጋት ስሜት ውስጥ ዘው ተብሎ የመገባት አይነት ነገር ያየሁ ስለመሰለኝ ነው። እንዲህ ያለው ነገር ለምን ተፈጠረ ይገባኛል። ባለፉት ዓመታት በጣም ብዙ እና በተደጋጋሚ የተበላሹ ነገሮች ስላሉ ነው። አሁን ግን ማንቸስተር ዩናይትድ ፕራክቲካሊ በጣም ከረጅም ጊዜ በኋላ አምሮ አይተነዋል፣ ጠንካራ ሆኖ አይተነዋል። ይሄንን ደግሞ የተቃራኒ ቡድን አሰልጣኞች እና የቀድሞ ተጫዋቾችም እየመሰከሩ ይገኛሉ። ሌላው በእኔ እምነት ባለፈውም ከሊቨርፑል ጨዋታ ብየዋለው፣ አሁንም ከብራይተኑ ጨዋታ በኋላ መድገም አለብን ብዬ የማስበው ነገር ማንችስተር ዩናይትድ አሰልጣኝ ሩበን አሞሪም ቅያሬዎቹ ላይ የበለጠ ልክ መሆን መጀመር መቻል አለበት የሚለውንም እንደዚሁ ሀሳብ መስጠት። እኔ አማድ ያሉን እያስወጡ ዶርጉን ማስገባት በሊቨርፑል ጨዋታም ላይ ልክ አልነበረም የሚል ሀሳብ አለኝ። ትናንትናም የበለጠ ልክ አልነበረም የሚል ነገር ነው ያለኝ። ምክንያቱም ዘጠና ደቂቃ መጫወት መጀመር፣ ዘጠና ደቂቃ ብልጫ መውሰድ፣ ጌሞችን ዶሚኔት ማድረግ ከሰፋ የግብ ልዩነት ጋራ ተያይዞ ማንቸስተር ዩናይትድ ብዙ ሊያስብባቸውና ሊሰራባቸው የሚገቡ ነገሮች አሉት ነው። ለማንኛውም ግን ማንችስተር ዩናይትድ ሲመለስ ማንችስተር ዩናይትድ ጥንካሬውን ሲያገኝ፣ እናም እንደ ትናንትናው አምሮበት ሲታይ እግር ኳስም ውብ ይሆናል። የበለጠ አጓጊ ማንችስተር ዩናይትድ በዘንድሮ የውድድር ዓመት እስከ አራተኛ ያለውን ደረጃ ይዞ የማጠናቀቅ ጉጉት አለው። ዘጠነኛው ጨዋታ ከተደረገ በኋላ አራተኝነትን ቁጭ ብሎበታል። ማንችስተር ዩናይትድ ቀሪዎቹ ጨዋታዎች ላይ ዩናይትድ አሁን በፈጠረው የተሻለ መነሳሳት፣ የተሻለ መነቃቃት፣ የበለጠውን በጎ ነገር ያሳያል ተብሎ ይታመናል። ይሄ የብዙ የእግር ኳስ ባለሙያዎች እምነት ሆኗል። ማንችስተር ዩናይትድ ችሏል፣ ተመልሷል። የሚያምረውን ማንችስተር ዩናይትድን በድጋሚ እያየን ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በዚህ መንገድ ለደገፋችሁን ይኸው ምስጋናችን ይድረሳችሁ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ አለም ትኖር።